ብዙ ነገር እንደተወኩልሽ ሁሉ አንቺ ምረሽ በቃ ፍራንክ ነው ያደረኩሽ። ምንም ይተሰርተሽ የደራ ልጅ ይተኩለሽ የመሬ ልጅ ቤባን ባርሽ ተውበሻለን፣ አምሮብሻለን። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የማእዚ የመሬዋ ቤተሰቦች ሰዎች እንዲናችሁ ደህና ናችሁ ሆይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሮት እጠይቃለሁ። ዛሬ ደግሞ ለየት ባለ ሰበር ዜና መጥቼላችኋለሁ። አንዳንድ ልጆች እውነት ሲነገራችሁ ግን አትሰሙም ማለት ነው። ዛሬ ግን ነጭ ነጩን ይዤላችሁ መጥቻለሁ። ምን እንደምትሉ አላውቅም፣ እና ስለ ሀይሚዬና ስለ ቡራዬ ነው። ሀይሚና ቡራዬ ይታረቁ ሀይምዬ ይቅርታውን ትቀበል ስትባሉ አንዳንዶቻችሁ ያማችኋል ይመስለኛል። እናንተ የሀይምዬ የቡራዬ ጥላቶች ናችሁ፣ በቃ እንዲታረቁ የማትፈልጉ የማትፈልጉ። ብሩኬ ይቅርታ እየጠይቃት ነው ደጋግሞ። ሀይሚ ለምንድን ነው ይቅርታውን የማትቀበለው ብዬ ስል መታችሁ ኤክስ ኤክስ ምላሳችሁን ታወጡብኛላችሁ። አንዳንዶቻችሁ የሆነ የምታዝረከርኩት ነገር አለበት ኢሞጅ። እኔ በጣም ነው የምትገርሙኝ ማለት ነው ቁም ነገር። ለማንኛውም ዛሬ የደረሰኝ መረጃ አለ፣ እውነት ልንገራችሁ ማለት ነው። እውነቴን ነው፣ ምንም ውሸት የሌለበት ያልተጨማመረበት መረጃ ከራሳቸው ሰው የደረሰኝ መረጃ ነው። ሀይሚዬና ቡራጌ ይቅርታ ተባብለዋል፣ ይቅርታ ተባብለዋል ግን ፕራንኩ እየቀጠለ ነው። ፕራንኩ እየቀጠለ ነው። እየሄዱበት ነው። ሄዱበት ሄዱበት ነው የምለው እኔ ሌላ ምንም አልልም። ትናንት ከትናንት ወዲያ ዕለት በቡራጌ ቻናል ተለቋል። ትናንትና ትናንት ኖ ከትናንት ወዲያ ዕለት በሀይሚዬ ትናንትና፣ በቡራጌ በቡራጌም ሲመጣ ሀይሚ ሶሴን ካልገደልኩ ብላ ዘራፍ እያለች ነበረ። ብዙዎቻችሁ ስታበረታቷት ነበረ። ጀግና ጀግና ስትሏት ነበረ። እሺ ይሁን። ነገ ደግሞ ወይ ዛሬ ወይ በፊት ወይንም ደግሞ ነገ በሶስት ቻናት ይመጣል ማለት ነው። እየተሄደበት ነው። ሄዱበት። በጣም አሪፍ ነው። እኔ ዋናው ነገር እናንተ ሰላም መፍጠራችሁ ነው የሚፈለገው ማለት ነው። እንኳንም ይቅርታ አደረግሽለት ሃይሚዬ የኔ ቆንጆ የኔ ማር ማለት ነው። የኔ ንግስት ድሮም እኳን ቻትጅም ሃይሚዬ ብራዬ እንዴት እንደምታውጂው እንደምታፈቅሪው ለእሱ ያለሽ ስሜት ድሮም እናውቃለን። እሱም እንደዛው ማለት ነው፣ በአንቺ እኮ አይደራደርም። አንቺ ጋ ምን አትሆኑ፣ ሲቀጥል ሶሲ ጋ የሚሄደው ይህን እኮ እኛ ራሳችን ልባችን ያውቃል። ግን አንዳንድ ሾካኮች አላችሁ። ሾካኮች በተለይ አንዳንድ ምን ብዬሽ ልንገራችሁ አንዳለች አለብላቤት ማለት ነው አለብላቤት ሀይምዬን የምትወድ መስሏት ግን ማለት ነው ቦሯን እያያዘች ጭፍጭፍ የምታደርግ ከወደዳችሁ ሀይሚየንን ቡራየንን መውደድ ነው። ሀይሚን ወዳችሁ ብሩኬን እየጠላችሁ ብሩኬን የምትሳደቡ የሁለቱም ወዳጆች አይደላችሁም። የሁለቱም ወዳጆች አይደላችሁም። ወይንም ደግሞ ብሩኬን እየደገፋችሁ ሀይሚን የምትሳደቡ እናንተ ወዳጅ አይደላችሁም። እናንተ አጨብጫቢ ነው የምትባሉት። እኔ የምፈልገው የሁለቱም መታረቅ የሁለቱም መስማማት ነው። አሁን ግን ስራ ነው፣ እየሰሩ ነው። ይሄዱበት አቆሙ አልልም። እኔ በበኩሌ ማለት ነው አቆሙ አልልም ግን ተመልካች እየተጨነቀ ነው ትንሽ ለተመልካች ክብር ይገባቸዋል አንዳንዶቹ ተመልካቾች በጣም ነቅተዋል እውነት ለመናገር ማለት ነው ፎቶ ኢዴት ነው ሲባል አሁን ትናንት የሰራሁት ቪዲዮ ላይ ፎቶ ኢዴት ነው ስል እንዴት ኢዴት ነው ትያለሽ አንቺ ምናምን ብሩኬን ትፈልጊዋለሽ ትሉኛላችሁ እኔ ብሩኬን እንዴት ነው የምፈልገው ብሩኬ እኮ የሀይሚ ነው ያሟችኋል እንዴ ቆይ እናንተ ብሩኬ የጨረቃዋ ነው። የኔ አይደለም። ቤተሰብ ትፈልጊዋለሽ አያትበሉኝ። እኔ አንድ ቀንም ተመኝቸው አስቢውም አለ ቀን የምኞቴ ከሀይምዬ ጋር ተጣምረው አራት ልጆች ወልደው ማየት ነው ምኞቴሽ እንጂ የሆነ ነገር በቃ፣ ስለ ብሩኬ ስለዋራሁ ብቻ ብሩኬን አፈቀርኩት ወደድኩት ማለት አይደለም ወንድሜ። ሲቀጥል ደግሞ እኔ በእድሜ እበልጠዋለሁ እሺ ይሄ እንዳታውቁም እንደ በእድሜ በልጠዋለሁ። ገና እኮ ብሩኬ ሀያ ሶስት ዓመቱ ነው ምናምን ነው። እኔ ስንት ዓመት ነው? እኔ ሰላሳ ዓመት ልገባ ነው ነገ ማለት ነው። ትቀልዳላችሁ! እንደ ምን ሆናችሁ ነው? እናታ፣ እንደ እንዴት ነው የምታስቡት? የማይሆን ነገር አሁን ማለት ነው። ወዳጅ መስለው ወዳጅ መስለው ወደ ሀይሚዬ የሚያዘነብሉ አሉ። ነገ ጠዋትሽ ሁለቱ ሲታረቁ ምን ልትሆኑ ነው? ቆይ እናንተ ስትሳደቡ የነበራችሁ ኮሜንታቸው ኮሜንት እንዳለ ስክሪንሻት አድርጌ ይዤዋለሁ። ሆኖ ይሄ ባለጌ፣ ይሄ እንትን፣ ይሄ ጥቅም ሰው ምናምን ለጥቅም ነው የቀረባት ቅብርጥሶ የምትሉ ሰዎች ነገ ጠዋት ሀይሚዬና ብሩኬ አንድ ላይ ሲመጡ የሆነ ነገር ሲፈጠር ምን ልትሉ ነው? አታፍሩም? ግን ኮሜንት ስትጽፉ እዛ ገብታችሁ የሆነ ነገር ምናምን ስትሉ እናንተ ነገን አስቡ። ዛሬን ብቻ ታስቡ? ምን ሆናችኋል? ዋይ እንዴ ደግሞ ግልጽ አድርጋችሁ ተናገሩ። በቃ ግልጽ የተሰማችሁን ስሜት ግልጽ አድርጋችሁ መናገር ምን አስፈራችሁ? ለምን ትፈራላችሁ? አንቺማ ጨረቃ ፋሚሊ የምትባይማ ቆይ ቆይ፣ አንቺ እንትኗን እራሱ አምጥቼ ነው እዚህ ጋ የምንለጥፍላችሁ ማለት ነው። የዩቲዩብ ቻናል አምጥቼ ለጥፍላችኋለሁ። እሷ ናት አሁን ነገር የምታያይዝ ማለት ነው፣ ነገር የምታያይዝ እንደውም የራስሽ ፎቶ ቢሆን ትዘቀዘቂ ነበር፣ ግን የእነሱን ፎቶ ነው ያደረሹ። የእነሱን ፎቶ አድርገሽ ነው እንትን የምትዩ ጨምላጣ። በቃ እነሱ እንዲለያዩ ማትቆፍሩት የለም። ሩድ ግን ፈጽሞ አይለያዩም። እነሱ ታርቀዋል፣ ታርቀዋል፣ ታርቀዋል። አሁን ስራ ላይ ናቸው። ስራቸውን እየሰሩ ነው። ማን ነገረች ካላችሁኝ፣ ደግሞ ሁሌም የሚነግረኝ ሰው ነግሮኛል። እከሌኖ እከሌኖ ብዬ እዚጋ ማቅረብ አይጠበቅብኝ ምክንያቱም ስራ ነው ስራ ነው። ስራቸውን ግን የምትጨነቁ ልጆች፣ የእውነት የምትጨነቁ የእውነት የምትወዷቸው ሁለቱንም አይቻሉ። ትናንትናም ኮሜንት ላይ ሀይሜል ስትቆጣት ነበረ፣ ተይ ይቅርታ ተቀበዩ ተይ ተረጋጊ ምናምን እያላችሁ ነበረና እናንተ እውነተኛ ሰው ናችሁ። ቁም ነገር እውነተኛ አድናቂ ማለት እናንተን ነው እንጂ በቃ ይሄ እንትን ነው፣ ምናምን ምናምን ቅበጥ። እኔ ስድባችሁን እዚህ ጋር መናገር አልፈልግም። ሲቀጥል ማለት ነው እሱን የምትሳደቡ ልጆች በአሁኑ የሚደብረው ያስጠላል እውነት። እና አሁን ትናንት እኔ ምንም የተናገርኩት ነገር የለም። ሐይሚዬ ተረጋጊ አልኩት። ተረጋጊ ማለት እንደው ምኑ ነው የሚያስከፋው? ምን ነው የሚያሰደው ችግሩ እኔ ስድብ ስትሳደቡ ሪሙቭ ነው ማረጋቸው ሪሙቭ አረጋችኋሉ ስትሳደቡ ማለት ነው እና የሰው ልጅ በስድብ ምንም የምትገዙት ነገር የለም በቃ የሰው ልጅ በምክር አሪፍ አሪፍ አስተያየት በመስጠት መግዛት ትችላላችሁ ከዛ ውጭ ግን በፍጹም አትገዙም ማለት ነው አንድ ሰው ደግሞ የተሰማውን ነገር የመናገር መብት አለው እኔ ለምሰደባችሁም ብዬ ቂም አልይዝባችሁም ግን ስድብ ልማድ እንዳይሆንባችሁ ማለት ነው ልማድ እንዳይሆንባችሁ ከዛ ደግሞ ሰብስክራይብ የምታነሱ ማላችሁ፣ መልካምነት ለራስ ነው። መልካምነት ለራስ ነው፣ ክፋት ደግሞ ለሰይጣን ነው። እውነት ለመናገር ክፋትን የሚያስብ ሁሌ ሰይጣን ነው። ቁም ነገር ማለት ነው። እና እኛ እንደ ሰይጣን መሆን የለብንም፣ እንደ ሰው መሆን አለብን። እንደ ሰው ሰው እኮ አዛኝ ነው፣ እሮሩ ነው። የሰው ልጅ እንዲለወጥ እንዲያድግ የሚፈልጉ አሁን በጣም ብዙ ልጆች አሉ። በስማ እኔ ጋ አሁን የሚመጡ ልጆች አሁን የሃይሚዬና የቡራዬ በጣም ጨዋ ጨዋ ልጆች አሉ። ቁም ነገር ማለት ነው። የሰደቡኝ ሶስት አራት ቢሆኑ ግን አብዛኛው በጣም መልካም መልካም በቃ ደስ የሚል ኮሜንት የሚጽፉ ልጆች፣ ቁም ነገር ማለት ነው። በስላሴ ሚስ የሚያጠነክር ነገር፣ የሚያለመልም ነገር። ጥፋተኛ ስለሆን ደግሞ እንደዚህ እንደዚህ አጠፍተሻል፣ ማዝጌ ብሩኬ እኮ እንዲህ ነው፣ ሃይሚዬ እኮ እንደዚህ ናት ነው ስትሉ፣ ደስ ብሎኝ እኔ ራሱ ቀጥፋውት ነገር ካለም አሻሽላለሁ ማለት ነው ገባችሁ አይደለ እና እናንተ አንዳንድ ልጆች እንወዳለን ትላላችሁ እንጂ አትወዱም አትወዱም ሀይሚዬንም አትወዱም ብሩዬንም አትወዱም አየኋችሁ በቃ በደንብ አድርጌያችኋለሁ እውነት አየኋችሁ ሀይሚዬ እና ቡራዬ ደግሞ መቼም ቢሆን አይለያዩ ገና ብዙ ነገር አለ ሀይሚዬ ሁለት መቶ ኬስ ስትገባ ቡራዬ ቀለበት ያደርግላታል ኦ ማይ ጋድ ቀለበት ያደርግላታል ደስ ይላል ቤተሰብ ቀለበት ያደርግላታል። ሀዋሳ ወይንም ደግሞ ደብረ ዘይት ይዟት ይሄዳል፣ ያዝናናታል። ቀለበት ቀለበት ጣት እንጂ ልብ አያስርም። ሁለቱ በልብ ተሳስረዋል። ሲቀጥል ማለት ነው ልብ ለልብ ተሳስረዋል። ሀይሜ የሆነ መረጃ ደርሶኛል። የእኔ ጓደኛዬ ነው የቅርብ ጓደኛዬ ማለት ነው። እውነት ይህን የምላችሁ ቁም ነገር እኔ ያሏሽን በነገራችን ውሸት አልወድም እና ስለ ሀይሚዬና ስለ ቡራዬ ሲያወራኝ ማለት ነው ዩቲዩበር ነው ዩቲዩበር ነው በደንብ የሚግባባቸው ነው። የእውነት እላችኋለሁ። ከብሩኬ በላይ ከብሩኬ በላይ ሀይሜ እንዴት ስፍስፍ እንደምትልለት እንዴት እንደምትወደው ማለት ነው። ቁም ነገር እግዚአብሔርን ነው የምላችሁ እና ሲያወራኝ ማለት ነው። በዛ ላይ ደግሞ ሀይሚ በጣም ጎበዝ፣ ጠንካራ አሁን ብቻ የአሁንን ሳይሆን የምናየው ማለት ነው። ወደፊት በጣም ጥሩ ደረጃ ላይ እንደምትደርስ ብቻ ብዙ ነገር ነው ያወራኝ እውነት ነው የምላችሁ። በጣም ብዙ ነገር አወርቶኛል እና በጣም ገርሞኝ፣ ሌሎችም ልጆች ያውቃል ሀይሚን ብቻ ሳይሆን ከነሱ ጋር የሚሰሩ ልጆች አንዳንድ ልጆች አሉ። እነሱን የሚያውቃቸዋል ምናምን እንደውም በቅርብ ከእነሱ ጋር ይመጣል ቆይቷል። ልጁ ዩቱበር ነው በጣም የቆየ ነው ግን አልሰራበትም ነበረ ማለት ነው። አሁን ግን እየመጣ ነው እና ከድሮ ጀምሮ ነው የሚያውቃቸው እና ብቻ ወደፊት ብዙ ነገር እንጠብቃለን ስለእነዚህ ልጆች ስለ ሐይሚዬም ስለ ብሩኬም በጣም ብዙ ነገር የምንጠብቀው ነገር አለ። መጀመሪያቸውን ሳይሆን መጨረሻቸው ሲያምር ነው ደስ የሚለው፣ አይደለም የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ደስ ይላል። እና መጨረሻቸውን ያሳየን። ከዚህ በኋላም ስራ ሊሰሩ ይችላሉ። ከበድ ከበድ ያለ ፕራንክ ሊመጣ ይችላል። ግዴታ ነው የስራው ባህሪ ስለሆነ፣ ግን ትክክለኛ ላይፋቸውን የሚነካ ነገር አይደለም እሺ የሚነካ ነገር አይደለም። ልባን ጠልጣይ ሊሆን ይችላል። የሚያስፈራም ነገር ሊሆን ይችላል ለተመልካች ግን፣ ፈጣሪ ያጣመረውን ማንም አይለየውም ማለት ነው። እና እኔ ቀድሜ የማልናገራቸው ነገሮች አሉ። እናንተ ራሳችሁ ከነሱ የምታዩት ከዚህ በኋላ ከዚህ በኋላ ምክንያቱም የሰውን አይዲያ ቀድሞ መናገር እራስ ወዳድነት ነው። እውነት ነው የምንላቸው ራስ ወዳድነት ነው። እና የራሳቸውን አይዲያ የራሳቸውን ዓላማ ራሳቸው ናቸው ማውጣት ያለባቸው መጀመሪያ ማለት ነው። ከዛ እነሱ ካወጡ በኋላ እነሱ ከሰሩ በኋላ ነው እኔ መስራት እያለብኝ እንጂ የእነሱን አይዲያ የሰማሁትን ዓላማቸውን ምናምን ቀድም ይወጥቼ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ አይደለም እንጂ በጣም ብዙ ነገር አለ፣ የእውነት ነው የሚላቸው እና እኔ በቃ ምኞታቸው፣ ሀሳባቸው ተሳክቶላቸው አንድ ላይ መጥተው ማየት እኔ በጣም ደስ ይለኛል። ልክ እንደ አብርሽና እንደ ሩታ ማለት ነው። እንደ አብርሽና እንደ ሩታዬ ሩታዬ እና አብርሽዬ በጣም ብዙ ውጣ ወረዶችን አሳልፈዋል። ብዙ ነገር ተብለዋል። እንደነሱ የተፈተነ የለም በነገራችን ላይ እነሱ በጣም ተፈትነዋል። አብርሽም ሩታም በብዙ ነገር የተፈተኑ ልጆች ናቸው። ግን መጨረሻቸው በጣም ደስ ይላል። መጨረሻቸው በጣም አሪፍ ነው። አሁን በዚህ ሰዓት ሩታዬ እርጉዝ ናት። ግን አሁን ላይ የሚሰራው ግን ድራማ ነው። ነጭ ነጩን እንናገር ከተባለ፣ እንግዲህ ውሸት ሳይወራ ሳይቀላቀል፣ አሁን እየተሰራ ያለው ድራማ ነው። እውነት አይደለም ማለት ነው። ነፂም ልትፈምስ ነው የመጣችው ልታደግ ሩታም አብርሽም አሁን ላይ የሚሰሩት ስራ ድራማ ነው። ምክንያቱም እየተቀባበሉ እነ ኤፍሬምም እየሄዱበት ነው እና እንደዛ ነው እላችኋለሁ። ሄዱበት ሄዱበት፣ እኔ አልቀወም እንደዚህ አይነት ነገር በነገራችን ላይ አልቀወም፣ ይሄዱበት። እርታዬ ግን ራስሽን እየጠበቅሽ አንደኛ ፅንስሽ ገና በደንብ ስለአረጋ ይሄ መዝለል መሮጥ ምናምን እንዲህ እንዲህ እንዲህ ማለት ናም ጥሩ አይደለም እና ጋ በፍጠሪ እርጉሴ ተረጋ ብላ ቀስ ብላ ምናምን ምናምን ነው። ሳያድግ ምናምን እንዳትሉኝ፣ ደሙ መርጋት አለበት። ደሙ ካረጋ ማለት ቤተሰብ ጥሩ አይደለም ለፅንሱ ማለት ነው እና ፅንሱ ደሙ እስከሚረጋ ድረስ ሰበር ማለት አለብሽ እና እንደዛ ነው ላችኋል። ውዶችዬ፣ ማሮችዬ፣ ማሮች፣ ዛሬ ግን ከረጅም ጊዜ በኋላ ነው እንደዚህ ቪዲዮ ማውራት የጀመርኩት። ማለት ድምፄን ሚዩት እያደረግኩ ነው። ቪዲዮ እገባለሁ ግን ሚውት አድርጌ ነበር ማዋራችሁና ዛሬ ተመችቶኝ አልፎልኝ፣ ደቂቃውንም ረዘም አድርጌዋለሁ። እና ወዶችዬ፣ ማሮችዬ፣ ፍቅሮችዬ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ከዚህ በኋላ እሰራላችኋለሁ። ቆንጆ ቆንጆ ቪዲዮ ታማኝ ታማኝ የሆነ መረጃ አመጣላችኋለሁ። እናንተ ደግሞ አስተያየት ስጡ እንጂ አትሳደቡ።